ግን አሁን ጥያቄውን እንደው ቢያሻሽለው ልጁ መስቀልስ መነቀስ አልችልም ወይ? መስቀል እኮ እንትኑ እንትኑ ራሱ አገልግሎቱ ጸሮ ሙላጋን ታያጋን ጸሩ ነው። በቃ መስቀል ምልክት እኮ ነው፣ ለጉራና ለታይታ አይደለም። መስቀሉን ስትነቀስ ለጉራና ለታይታ አይደለም። አሁን አውጥተህ ሰውነት ላይ ምናምን የሚታይ ቦታ ላይ ምናምን ማድረግ ለምንድን ነው? በትንሹ እዚህ ጋር ቢያደርጉት እነሱ አይ እሱ ነው ፕሮቴክት ያደርገኛል ይጠብቀኛል፣ አምንበታለሁ ብለህ ከዛ አንጻር ኢንቴንሽኖ ነው ወሳኙ። ለውበት ካደረግከው እሱ ባለፈው ሰርተናል ስለ መስቀል። ሶስትና አራት መስቀል እዚህ የሚደረደረው ለምንድን ነው? ጌጥ ነው ውበት ነው እንጂ። ለውበት ካልከው አግባብ አይደለም። የምትጠበቅበት ከሆነ ችግር የለውም። ግንባራቸው ላይ ያደረጉ የለም እናቶች መጠበቅ አይተው ከሆነ መኪና ላይም ከፊት ይደረጋል። በቃ መስቀል መንገድ ጠራጊ እኮ ነው። በቃ ጸላይ ሰናያትን የሚያባርር የምታማትበው መስቀል ምልክት ነው። ጠላት ሴጣንን ክደዋለሁ የምትለው በመስቀል እያማተብክ ነው። ስለዚህ መጠበቂያ ስለሆነ ብንጠቀምበት በራሱ ችግር የለውም።